በስምአ ወልዱ መንፈስ ቅዱስ አህዱ አምላክ አሜን። ግንቦት 14 ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ጳኩሚስ ዛሬን አድርገውና ምንኩስና ማለት መላእክትን መስሎ የሚኖርበት ህይወት ነበር። ምንኩስና በእግዚአብሔር ፈቃድ በአባንጦንስ ቢመሰረትም ህይወትን በማሳፋት ደረጃ ቅዱ የቅዱስ ጳቁሚስን ያህል ይደከመና የተሳካለት ግን የለም። ቅዱሱ በትውልድ ግብፃዊ እንደሆነ የሚነገር ሲሆን ከቀደመ ህይወቱ ጋር በተያዘ የሚተራክ ነገር በመጽሐፈ ገድሉ ላይ አለ። ጳቁሚስ ወደ ምንኩስና ዓለም የመጣ በታላቁ አባ ጳላሞን አማካኝነት ለተወሰነ ጊዜ መንፈሳዊ አባቱን እየረዳ ህይወተ መነኮሳትን አጥንቷል። በመንፈሳዊ ህይወቱ በተጋድሎ እየበረታና እየደረጀ ሲሄድ ከአባ ጳላሞን ተለይቶ ማህበር መስርቶ ለመኖር አምላኩን ጠይቆ ፈቃድ በማግኘቱ በሕግ የሚመራ የመጀመሪያ ገዳም መስርቷል። ቅዱስ በአቁሚስ ጸሎቱ አጋንንትን ከአካባቢው አያስቀርባቸውም ነበር። አካሉ አልቆ በአጥንቶቹ እስኪቆም ድረስ ጾሟል። አርባ አርብ የጌታችንን ህማማት እያሰበ ከንባ ጋር ይሰግዳል። እንባና ላበቱ ከፊቱ እየወረደ አካባቢ ጭቃ ይሆን ነበር። ጌታችንን መስቀል ተሸክሞ ይታየው ነበር። ስለ ክብሩም መላእክት ወደ ሰማይ ወስደው ገነትና ሲኦልን አሳይተውታል። አባታችን ቅዱስ በአቁሚስ ከርኅራኄው የተነሳ አጋንንት ያደሩባቸውን ሰዎች ሲያገኝ በቀጥታ ከመፈወስ ይልቅ ደውየውን እርኩሳን ርኩሳን መናፍሱን ወደ እርሱ እንዲገለበጡ ያዛቸው ነበር። ከዚያም በጾም እና በጽረ በስግደት ያማስናቸዋል፣ ያጠፋቸዋል። ያኔ በግዳቸው እየጮሁ ሲወጡ ደጓባት፣ ምን ነው ትንሽ ቆዩ እንጂ ይላቸው ነበር። አጋንንቱም እያደነቁ ከገነት ካስወጣ ነው ከአዳም በቀር እንዲህ አይነት ፍጡር ሳይተን አናውቅም ብለው እንደ ጢስ በነዋል። አጋንንት ስለሚፈሩት አርበኛው መንኩስም ይሉታል። የቅዱስ ጳጉሚስ ፍሬዎች በግብጽ በርካታ ገዳማትን አቋቁሟል። ለሁሉም ገዳማት አበምኔቶችን ሽሞ እየዞረ ይጠብቃቸው ነበር። የመጀመሪያውን ስርዓተ መነኮሳትንም አዘጋጅቷል። መነኮሳት ስጋ የሆነ መንፈሳዊ ሹመት እንዳይሾሙ ከልክሏል። መነኮሳት ከገዳማቸው በፍጹም እንዳይወጡ ከልክሏል። ከግብጽ ውጭ ምንኩስናን ያስፋፉ አባቶች አስተምሮ መንኩሳር ለምሳሌ፣ በኢትዮጵያ ምንኩስናን ያስፋፉት አቡነ አረጋዊ የዚህ አባት ደቀ መዝሙር ናቸው። ከዚያም ባለፈ በርካታ ስራዎችን ሰርተዋል። ቅዱስ ጳጉሚስ ጫማ ሳይጫማ እሾህን ሳይሰቀቅ ይረገጥ ነበር። የመንፈስ ቅዱስ ጸጋ ጥፍ ሆኖ የበዛለት ቅዱሱ መነኮስ ወደ ወደደው እግዚአብሔር በዚች ቀን ሄዷል። የጻድቁ መነኮስ ጸጋና በረከት ከሁላችን ጋር ትኑር ለዘላለሙ አሜን። ከአባ ጳቁሚስ ጋር በዚች ዕለት አባ ሲማኮስ ሰማይት ይታሰባል። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማህጸን ጃንደረባ ጃንደረቦች ሆነው የተወለዱ አሉ ሰውም የሰለባቸው ጃንደረቦች አሉ። ስለ መንግስተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለ የሚችለው ይቀበለው። ሰላም ለጳቁሚስ ይስራደ አጳላም ወንፈላሲ ህየን ተለትጹን ዘቀየን ተለትጹን ዘቆመ ለሃጥብ እሲ ነስኦ ስልጣነ እምእግዚአብሔር ነጋሲ ከመያር ባሃዊ ሃያል አጉየዮ ለከሲ ወሰረ አስራታተ ሌቲ ወድር ወሶራሲ ሰላም ለጳቁሚስ።

ቅዱስ ናትናኤል በቤተ ክርስቲያን ትውፊት መሰረት ከቅዱሳን ሐዋርያት መካከል ዘግይቶ ሰማዕትነትን የተቀበለ ይህ ቅዱስ ሐዋርያ ናትናኤል ነው። ቅዱስ ሐዋርያ የተወለደው ከእስራኤልያን ወላጆቹ ጌታችን በተወለደ ዘመን አካባቢ ነው። ይህ በምን ይታወቃል ቢሉ እርሱ ህፃን እያለ ሄሮድስ የቤተልየምን ህፃናት ሲያስፈጅ እርሱ ግን በእግዚአብሔር ጥበብ ተርፏል። እናቱ በቅርጫት ውስጥ አድርጋ የበለስ ዛፍ ላይ አስቀምጠው ተደብቃ ታጠበው ነበር። ለሐዋርያ ወላጆች ያወጡለት ስም ስምዖን ሲሆን ጌታችን ኢየሱስ ደግሞ ናትናኤል ብሎታል። በባልንጀሮቹ ሐዋርያ ደግሞ የቃናው ስምኦን ቃና አካባቢ ስለስላደገ አንዳንዴም ቀናተኛው ስምኦን ይሉት ነበር። ምሁረ ኦሪት ነበርና ዘወትር ለሕጊ ቀና ነበር። በገሊላ ቃና ሰርግ የደገሰው ዶኪማስ የቅዱስ ናትናኤል ያጎት ልጅ ነው። ጌታና ደቀ መዛሙርቱ ዶኪማስ የጠራበት አንዱ ምክንያት ይሄው ነው። ቅዱስ ናትናኤል ኦሪትን ከገማልያል ተምሮ ከበለስ ቁጭ ብሎ ይተክዝ ነበር። መሲህ ምነው ቀረህ እያለም ይተክዝ ነበር። ማኤቨረህ ወአት አምላካችን ክርስቶስ ይህን አውቆ በፊልጶስ አማካኝነት ጠርቶታል። ናትናኤል ለጊዜው ተከራክሮ ነበር፤ በኋላ ግን የጌታችን ማንነት በደቂቃዎች ተረድቶ አምኗል። ጌታችንም ክዳት ሽንገላ በልቡ ውስጥ የሌለበት ንጹሕ እስራኤላዊ ሲል አመስግኖታል። ሐዋርያው ቅዱስ ናትናኤል ከጌታችን እግር ስር ምስጢረ መንግስተ ሰማያትን ተምሮ በጸጋ መንፈስ ቅዱስም ሰክሮ ብዙ አሕዛብን ከጨለማ ጣዖት አምልኮ ወደ ብርሃን አሚነ ክርስቶስ መልሷል። እጅግ ብዙ መከራንም ተቀብሏል። የጌታችን ወንድም የተባለ ቅዱስ ያዕቆብ በአይሁድ ከተገደለ በኋላም ቅዱስ ናትናኤል ኢየሩሳሌም ሁለተኛ ኤጲስቆጶስ ሆኖ አገልግሏል። ከአይሁድም ዘንድ ብዙ መከራ ደርሶበታል። በመጨረሻም በዚህች ዕለት በሰማዕትነት አልፏል። በገድለ ሐዋርያት ላይ እንደተጠቀሰው ቅዱሱ ሰማያት የሆነው በ150 አመቱ ነው። ያ ማለት ደግሞ ከሐዋርያት አባቶች በመጨረሻ ያረፈው እርሱ ነው ያሰኛል። እግዚአብሔር በቅዱስ ናትናኤል ምልጃ ሀገራችን ከጥፋት ህዝቦቿንም ከመእሰፍት ይሰውርልን ከበረከቱም አይለየን። በዚህ ዕለት ከቅዱስ ናትናኤል ጋር ቅዱስ ሚናስ ባሂታዊ፣ ቅዱስ ቀርጢኖስ፣ ሰማየት ሰማያት 400 ቅዱሳን ሰማይታት በዝችለት ይታሰባሉ። ጌታ ኢየሱስ ናትናኤልም ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ጌታችንም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየው አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ አንተ የእስራኤል ንጉሥ ነህ አለው። ሰላም ለናትናኤል ሰማይቱ ሐዋርያሁ ለክርስቶስ ይነብር በዲበ ክሩ ስለ ግርላሁ አረጋዊ ክብር